ካሁን በኋላ በትግራይ ህዝብ መሀል ለሚደረግ ጦርነት ሁላ ለእናንተ በትግራይ ህዝብ መሀል ላላችሁ ጳጳሳትና ካህናት ወዮላችሁ። የንስሐ ጊዜ ስትሰጣችሁ ንስሐን አልሰበካችሁምና፣ ይቅርታን አልሰበካችሁምና፣ የእግዚአብሔር ፍቃድን ለህዝቡ ለትውልዱ አልተናገራችሁምና ይልቁስ ከአሁን በኋላ የሚደረገው ጦርነት ጳጳሳትና ካህናት ሳይቀር የተሳተፉበት ጦርነት ምን ሊሆን እንደሚችል ሳስብ በጣም እየጨነቀኝ ነው። ዛሬ የትግራይ ህዝብ ከእግዚአብሔር ጋር የሚያስታርቅ ሰይፍን የሚያወግዝ መስቀልን የሚያስብ ሰላምና አንድነትን የሚመክር የለውም። መስቀልን የሚያስብ ካህን የለመ ካላችሁ ለምን አታወግዙም ሰይፍ? ይልቁስ ትግርኛን ተገና አድርጋችሁ መስቀል ይዛችሁ በትግራይ ህዝብ መሃል ገብታችሁ በትግርኛ በመስቀል ስም ፖለቲካን እየሰበካችሁ ነው። አዎ፣ የትግራይ ህዝብ ምንም ስለ ክርስቶስ የሚያውቀው የለም። ቢያውቅ ኑሮማ በእናንተ አይታለልም። በትግራይ ያሉ ገዳማት ሁላ ከሮማ መጥተው ነው የገነቡት እኮ ቋንቋ ተገና አድርገው አይደለም መስቀልን አስበው ነው። እናንተ ግን ዛሬ ቋንቋን ተገና አድርጋችሁ፣ ለጦርነት ተሰለፋችሁ፣ ለጥፋት ተባበራችሁ። የእናንተ አካሄድ ዛሬም ትናንት ላጠፋችሁ ስህተት ይቅርታ ጠይቃችሁ ስህተታችሁ ህዝቡ ከሚያውቅ ይልቅ ህዝቡ ይለቅ ነው። ትናንት እናንተ በተሳሳችሁት ስህተት በእናንተ ጦስ የኤርትራ ወታደር መጥቶ የትግራይ ህዝብን ምን እንዳደረገ አሮጌ ብርድ ልብስና ጀሪካን ሳይቀር እንደዘረፈ ሁሉም ያውቃል። ታዲያ ዛሬ ምን ተገኝቶ ነው የኤርትራ ወታደር ይጠብቀናል እያላችሁ ህዝቡን የምታታልሉት ጳጳሳት ሁናችሁ ከኢትዮጵያ ይልቅ ኤርትራ ትሻለናለች የምትሉ፣ ዛሬ የትግራይ ህዝብ ጳጳሳትና ፖለቲከኞች በፈጠራችሁ ስህተት ዙሪያው ሁሉ በጦር ተከበዋል፣ በጠላት ተከበዋል። ጠላት የወለዳችሁ ግን እናንተ ጳጳሳትና ፖለቲከኞች ናችሁ። እንዴት ጥፋትን ልትሞክሩ አንድ ሆናችሁ? እንዴት ከእናንተ መሃል እግዚአብሔርን የሚያስብ ጠፋ? የትግራይ ህዝብ ምንድን ነው የበደለው? ይሄን ያህል እርግማን፣ እርግማን እኮ ነው። ዛሬ የትግራይ ህዝብ ከእግዚአብሔር ጋር የሚያስታርቅ ሰላምና አንድነት የሚሰብክ ሰው የለው። ከዚህ በላይ ምን እርግማን አለ? በእናንተ ስህተት ያለ ቅሬት ልታስቀሩን እኮ ጎበዝ። መሬት እኮ የሚጠቅመው ሰው ሲኖር ነው። ዛሬ ህዝቡ ከዛም ከዝም እያጣላችሁ እያባላችሁ ጨረሳችሁት እና መሬቱ ለማን ልታረጉት ነው? የእናንተ አላማ አልገባኝም። የሰው ሰውኛ አላማ ፖለቲካ ራሱ አይመስለኝም። ክርስቲያንን ከምድረ ገጽ ማጥፋት የሰይጣን እቅድ ነው። እናንተ ራሳችሁ ለእግዚአብሔር ስላላስገዛችሁ እግዚአብሔር በእናንተ ላይ ስላልሰለጠነ እናንተ ራሳችሁ ለእግዚአብሔር ስላላስገዛችሁ፣ አዎ ሰይጣን እናንተን እንደፈለገ እያደረገ ነው። ክርስቲያንን ለማጥፋት ሰይጣን እቅዱን እያቀደ ነው። ወያኔ የለምና የትግራይ ህዝብ በአብይ ይበደላል። በፍጹም አብይማ በመጣበት ይመለስ ነበር። ዛሬ እናንተ እጃችሁ ወደ እግዚአብሔር ብትዘረጉ፣ ነገር ግን አብይን ፍራቻ ከኢሳይያስ ጋር የምትወግኑ ከሆነ ትናንት ከአብይ ጋር ሆኖ እንዳጠፋችሁ ዛሬ አብይም ከሌላው ጋር ሆኖ ከኢሳይያስ ጋር አብሮ ያጠፋችኋል። እዛ ምንም ምክርና ዕቅድ የለውም። አካሄዳችሁ ሁላ የስንፍና ነው እና ዛሬ ማድረግ ካለባችሁ ለትግራይ ህዝብ የሚጠቅም ስህተታችሁ ይህ ነገር ይታወቅ። ለሁሉም ይቅርታ ጠይቁ፣ ላደረጋችሁ ጥፋት ይቅርታ ጠይቁ። የትግራይ ሕዝብ ከዚህ በፊት ከዚህ በፊት ይኖረው እንደነበር ኑሮው ይቀጥል። መሬቱ ምን ያደርግለታል? ሕዝቡ አልቆ መሬት ምን ያደርጋል? መሬት ልታድኑ ዛሬ ሕዝቡ ከጨረሳችሁ ምን ዋጋ አለው? ስለዚህ ሕዝቡ መሬቱም ተወስዶም ቢሆን ዛሬ ለክርስትናው ይኑር። እናንተ ግን በምትሄዱት አካሄድ ሁላ ለመሬትም ለህዝብም አይጠቅምም። ምንም ይዛችሁ አቀሩ።